ሰላም ሰላም፣ ውድ የፕሮግራማችን ተከታታዮች እንደምን ሰነበታችሁ። እንደሚታወሰው አብሮነት ዲጂታል ሚዲያ ዘውትር እሁድ ከትዝታ ማህደር የመጽሐፍ ትረካ ይዘንላችሁ እንቀርባለን። ላልተወሰኑ ሳምንታት በፕሮግራም መጨናነቅ ምክንያት የመጽሐፍ ትረካው ፕሮግራማችን ተቆራርጦ ነበር። ዛሬ ግን በድጋሚ ወደ እናንተ መጥተናል። ዛሬ ይዘንላችሁ የመጣ ነው ከመዝገበ አእምሮ ቅጽ ሁለት ላይ 208 የሚዲያ የሥነ ጽሑፍ የቲያትርና የፊልም ባለሙያዎችን የህይወት ታሪክ የሰነደውን መጽሐፍ ይዘንላችሁ ቀርበናል። ሀሳብ አመንጪና አዘጋጅ እዝራ እጅጉ ሙላት። ከነዚህ ውስጥ ከተዘከሩት ሰዎች መካከል የተወሰኑትን የምታቋቸው ነገር ግን የማታቋቸውን ታሪኮችን የሰዎችን ታሪኮች ወደ እናንተ ይዘን እንቀርባለን። ከእኛ ጋር አብራችሁ ቆዩ ውድ የሚዲያችን ተከታታዮች። በመዝገበ አእምሮ ላይ ታሪካቸው የተሰነደውን ባለታሪኮች ጠቅሰን ስለነሱ ከመዘገባችን በፊት ስለ መዝገበ አእምሮ የተሰጡትን አስተያየቶች እንድናቀርብላችሁ ተወዳጁ ሚዲያ እና ኮሙኒኬሽን ያሳተመው ይህ መዝገበ አእምሮ የተሰኘ መጽሐፍ ኢንሳይክሎፒዲያ፣ በዘርፋቸው የጎላ አስተዋጽኦ ያበረከቱ የሀገራችን አንጋፋ የሚዲያና የጥበብ ሰዎችን ግለ ታሪክ ሰንዶ የያዘ በመሆኑ መጽሐፉን ማንበብ ዘርፈ ብዙ ጠቀሜታን ያስገኛል ብዬ አምናለሁ። እንደ አንድ ጋዜጠኛና ኮሚኒኬሽን መምህርና ተመራማሪ ሳየው በሀገራችን በአሁኑ ወቅት በጋዜጠኝነት ስራ ላይ ተሰማርተው የሚገኙ ባለሙያዎች በአብዛኛው ወጣቶች ናቸው። አንጋፋዎቹ ጋዜጠኞች በጡረታ እና በተለያየ ምክንያት ከስራ የራቁ ቢሆንም መታወሳቸውና መወደሳቸው ተገቢ ነው። መጽሐፉ ወጣት ጋዜጠኞች ስለ አንጋፋው ጋዜጠኞች ሙያዊ አበርክቶና ውጣ ወረዶች ግንዛቤ እንዲኖራቸው ከማድረጉ በላይ እነርሱም በሙያው በትጋትና በታማኝነት እንዲያገለግሉ ያበረታታቸዋል። ይህ መጽሐፍ ከማጣቀሻነት ባለፈ ወደፊት በዘርፉ ሰፊ ጥናትና ምርምር ለሚያደርጉ አጥኚዎች ተነሳሽነትን ይፈጥራል፣ እንደ መነሻም ያገለግላል። በምድቡሉ ዝግጅት ሂደት የታሪክ የቋንቋ የሥነ ጽሑፍ የሥነ ጥበብ የሥነ ሰብአ የሃይማኖትና የማኅበራዊ ሳይንስ ሙያተኞች በአማካሪነት ጭምር የተሳተፉበት በመሆኑ በዚህኛው እትም የተሳተፉትን ባለሙያዎች ልየታና የመረጃ ጥራት ጉዳይ ተገቢ ትኩረት የተሰጠበት ይመስላል። የጋዜጠኝነትና ኮሚኒኬሽን መምህር ዶክተር ጌታቸው ድንቁ ሌላው አስተያየት ሰጪ እንዲህ አሉ። እንደ እዝራ እጅጉ ያለ ታታሪ ጋዜጠኛ አላየሁም። መዝገበ አእምሮን የመሰለ ዳጎስ ያለ መጽሐፍ ኢንሳይክሎፒዲያ አበርክቶልናል። በሁለት እጅ የሚነሳ ምስጉን ውጤት በመሆኑ ታሪክ መዝገብ ሲወሳ ይኖራል እንዲህ አይነቱን ሰነዳ እንደ እዝራ ያሉ አይታክቴ ሰዎች ብቻ የሚሰሩት ይመስለኛል ደርዝ ያለው ለትውልድ የሚተርፍ ስራን ያበረከተው ድንቅ ጋዜጠኞችና የሥነ ጥበብ ሰዎች ተሰንደውበታል ተረስተው እንዳይቀሩ ነው በዚህ መጽሐፍ ሐውልት የቆመላቸው እዝራ በግለታሪክ አጻጻፍ ዘዴ ስራቸውን ልፋታቸውንና ውጣ ውረዳቸውን ነው ያቀረበልን በዋጋ የማይተመን ግን ደግሞ ትውልድ ነገ እንደ መስታወት ትላንትን የሚመለከትበት ያለፈውን ማህበራዊና ሀሪሶታዊ ትርክታቸውን የሚገነዘብበት እንዲሁም የሚማርበት ነው። ከመጽሐፍት መደርደሪያችን ከቤተ መጽሐፍትና ከራስጌያችን መጥፋት የሌለበት ታላቅ ስራ ነው። የጋዜጠኝነትና ኮሚኒኬሽን መምህር ረዳት ፕሮፌሰር መኩሪያ መካሻ በመዝገበ አእምሮ ታሪካቸው ከተሰነዱ ከ208 ባለ ታሪኮች መካከል ለዛሬ ሶስቱን ይዘንላችሁ ወደ እናንተ እንቀርባለን። የቲቪ የልጆች ፕሮግራም አዘጋጅ አይናለም ባልቻ፣ ኮሜዲያን አለባቸው ተካና ገጣሚና የልብ ወለድ ደራሲ የሆነው ይታገሱ ጌትነትን እንዲህ እናቀርብላችኋለን። ተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ። እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቶንና ምርቶን ያስተዋውቁ። ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ። ሙያ በየመስኩ የየራሱን አሻራ አስቀምጦ ያልፋል። በዛ የሙያ መስክ የተመላለሱ ሁሉ ያን ሙያና ሙያተኛ መቼም ቢሆን አይረሱትም፣ አይዘነጉትም። ልክ በልጅነታችን በምክርም በተግዛጽም እልፍ ሲልም መልእክት አዘል በሆኑ ተረቶቻቸው ኮትኩተው እንዳሳደጉን እንደ አባባ ተስፋዬ አይነት ሙያተኞችን መቼም መቼም እንደማንዘነጋቸው ማለታችን ነው። የልጅነታችንን ጊዜ በባለቀለም ትዝታ እንድናይ አድርገው ዛሬም ለልጆቻችን እንደምንነግርላቸው እንደ አባባ ተስፋዬ ሁሉ በየሙያ መስካቸው የምናነሳቸው ባለሙያተኞች ብዙ ናቸው። መቼም መምጣት መሄድ የተፈጥሮ ሕግ ሆነና ገሚሶቹ በእድሜ መግፋት ሳቢያ የዚህች ዓለም ኮንትራታቸውን ጨርሰው ሲሄዱ፣ ሌሎቹንም ደግሞ በተፈጥሮም በሰው ሠራሽ አደጋ ብናጣቸውም ቅሉ ትዝታዎቻቸው ግና እስካሁን ከአእምሯችን አልወጣም። አይናልም ባልቻን ያውቋት ኖሯል? ሐምሌ 21 ቀን 961 ዓ ም የተወለደችው አይናልም ባልቻ አባቷ አቶ ባልቻ ወንድሙ እናቷ ወይዘሮ አያነሽ ትዛዙ ይባላሉ። በልጅነቷ ወላጆቿን ያጣችው ትንሿ አይን አለም ከወንድሟ ቴዎድሮስ ጋር እታችኛው ቤተ መንግስት ውስጥ ይገኝ በነበረው የፍል ውሃ የህፃናት ማሳደጊያ ገብታ የመጀመሪያውን የልጅነትዋን ጊዜ እዚያ አሳለፈች። ከአራተኛ ክፍል በኋላ አላጌ ወደሚገኘው የህፃናት አምባ ከወንድሟ ጋር አቀናች። የስድስተኛ ክፍል ሚኒስትሪ ፈተና ወስዳ አይን አለም እና የወደፊት ባለቤቷ የሚሆነው አደም አሊ የመካከለኛ እና ከፍተኛ ትምህርታቸውን ለመከታተል ወደ ቡልጋሪያ የተማሪዎች ከተማ ቡርጋስ ለትምህርት አቀኑ። በቡልጋሪያ የአገሪቷ ቋንቋ በሶስት ወር ከመግባባት አልፈው እንደ ነዋሪዎቹ መናገር ቻሉ። በታሪካዊ ጊዮርጊ ሳቫ ራስኮቪስኪ ሁለተኛ ደረጃ ትምህርት ቤት ተማረች። በ1977 ዓ.ም የአስረኛ ክፍል ተማሪ ሆና በሀገራችን ተከስቶ በነበረው ድርቅ የአገሬን ሰዎች መርዳት አለብኝ በማለት ትኖርበት ከነበረው ቡልጋሪያ ድጋፍ የሚሆን የምግብና የልብስ እርዳታ አስተባብራ በማሰባሰብ በመርከብ አስጭና ለወገኖቿ መድረስ ችላለች። የሁለተኛ ደረጃ ትምህርቷን ስታጠናቅቅ የዩኒቨርሲቲ ትምህርቷን በዚያው ቀጠለች። መጀመሪያ የሕክምና ተማሪ መሆን ፈልጋ ነበር። ኦፕራ ዊንፍሪንና የመሳሰሉትን አይታ ወደ ሚዲያ ተሳበች። ከሰው ጋር የመግባባት ችሎታዋና የመድረክ አቋሟን ያዩ ሰዎች ለምን ጋዜጠኝነት አትማሪም የሚል ምክራቸውን ለገሷት። በዚህም ተነሳስታ የጋዜጠኝነት ትምህርቷን ለአምስት ዓመት ተማረች። በ1986 ዓ ም የኢትዮጵያ ማስ ሚዲያ እና ኮሚኒኬሽን የሚል የመመረቂያ ጽሑፏን በማዘጋጀት በማህበራዊ ግንኙነት እና ቲቪ ጋዜጠኝነት የማስተርስ ዲግሪዋን ይዛ ተመረቀች። አይናለም የዩኒቨርሲቲ ትምህርቷን ካጠናቀቀች በኋላ በ1988 ዓ ም ወደ አገር ቤት ኢትዮጵያ በመመለስ በ1989 ዓ ም በኢትዮጵያ ቴሌቪዥን ስራዋን ጀመረች። በዜና፣ መዝናኛ በህፃናት ክፍል ውስጥ በርካታ ፕሮግራሞችንና ዜናዎችን ወደ ተመልካች አድርሳለች። ድምፀ መረዋ የነበረችው አይን አለም ቅኝት የሚለው ፕሮግራሟ የብዙ ታዳሚዎችን ቀልብ ለአራት ዓመታት የሳበ ነበረ። በየገጠሩም እየዞረች የሰውን የኑሮ ዘይቤ ከከተማ ጋር በማነጻጸር የምትሰራው ፕሮግራም በብዙዎቹ ዘንድ አድናቆትንና እውቅናን አስገኘላት። በልጆች ጊዜ ቆይታዋ ከአባባ ተስፋዬ ጋር በመስራት የህፃናት ሙዚቃና በተለይ እንደ አደራ ያሉ ተከታታይ ድራማዎች እንዲሰሩ እና እንዲቀረጹ በአዘጋጅነት ሰርታለች። የህፃናት ክፍል ፕሮግራም ዳይሬክተር በመሆንም አገልግላለች። አሁን በኢትዮጵያ ቴሌቪዥን የራሱ ቻናል የሆነውን ኢቲቪ የልጆች ዓለም የተሰኘውን ለ24 ሰዓት እንዲከፈት ንድፈ ሀሳብ በማንፍለቅ ትልቁ ሚና ከተጫወቱት መካከል ነች። በኢቲቪ 24 ከአንድ አመት በላይ በጋዜጠኝነት ያገለገለችው ጋዜጠኛ አይን አለም ባጋጠማት የጤና እክል ለረጅም ጊዜ የህክምና ክትትል ስታደርግ ቆይታ ታህሳስ 14 ቀን 1916 ዓ.ም በ54 ዓመቷ ከዚህ ዓለም ድካም የተለየች ቢሆንም ያሳረፈችው አሻራ ወደፊትም ይቀጥላል። ፍልቅልቋ አይን አለም ባልቻ የአንድ ሴት ልጅ እናት ስትሆን የሁለት የልጅ ልጆችም አይታለች። አይናለም ባልቻ እች ነበረች። በዚህች ችርሜ የዕድሜ ዘመን ስራዎችን ሰርቷል። እንባዎችን አብሷል። የተራቡን አብልቷል። የተጠሙን አጠጥቷል። አይዟችሁ ብሏል። አስቆናልም፣ ስቀን አልቅሰናል፣ አልቅሰንም ስቀናል። ይህ ሰው ጀግና ነው። ካለፈ 11 ዓመት ሊሞላው ቀናት ይቀራሉ። ነገር ግን ሁሌም ቢሆን በሕዝብ ልብ ውስጥ በየቀኑ ይታወሳል። ምትክ አልባው አለባቸው ተካ። ዛሬ ስለ አለባቸው ተካ ጥቂት እንበላችሁ። ብዙዎች በሙሉ ስሙ አይጠሩትም። አንዳንዶች ደግሞ ከቅጽል ስሙ ውጪ አያውቁትም፣ አለቤ አለባቸው ተካ በ1953 ዓ.ም በሰሜን ወሎ ወርጌሳ በምትባል ትንሽ ከተማ ነው የተወለደው። የአንደኛ ደረጃ ትምህርቱን በትውልድ ቀዬው ወርጌሳ የመጀመሪያ ደረጃ ትምህርት ቤት፣ የሁለተኛ ደረጃ ትምህርቱን ደግሞ ወደ አዲስ አበባ በመምጣት ተከታትሏል። ተማሪ እያለ ጀምሮ በትምህርት ቤቱ ተወዳጅ ኮሜዲያን ነበር። ይሁን እንጂ ኮሜዲ የሚባለውን ሙያ አያውቀውም ስራ እንደሚሆንም አላሰበም። በወቅቱም ይህንን ለማወቅ እድል የሚሰጥ አልነበረም። በልጅነቱ ሶስት ነገሮችን መሆን ያለም ነበር፤ የፊልም ተዋናይ፣ ኳስ ተጫዋች፣ የአገር አቋራጭ አውቶቢስ ሹፌር። እድሜው ከፍ ሲል ሙያው ኮሜዲያንነት እንደሆነ ተረዳ። ተሰጦውን ዘመናዊ ቀለም ላላብሶ ወደ ህዝብ አቀረበ። በኢትዮጵያ የመጀመሪያ የሆነውንና በየሳምንቱ በኢትዮጵያ ቴሌቪዥን የሚተላለፈውን አለቤ ሾው የተባለውን ቶክ ሾው አዘጋጅቶ አቅርቧል። በየሳምንቱ እሁድ ጠዋት ይተላለፍ በነበረው ዝግጅትም ከፍተኛ ተቀባይነት አግኝቶ ነበር። እርሱ በቴሌቪዥን መስኮት ብቅ ሲል የማይስቅ የማይደሰት አልነበረም። የባለብዙ ተሰጥኦ ባለቤት ነበር። ክራርና ማሲንቆ ጊታርና ኦርጋን ይጫወታል። በድምጽ ያንጎራጉራል። በዝግጅቱ ላይ የተረሱ የቀድሞ የጥበብ ሰዎች እንዲታወሱ ያደርጋል። አልፎም የተቸገሩ ሰዎች የሚረዱበትን ሁኔታ በመፍጠር በተለያዩ የበጎ አድራጎት ስራዎች ሰርቷል። በዚህም የተነሳ የድሆች አባት እያሉ የሚጠሩት በርካቶች ናቸው። በሰርጉ ቀን በድሆች በተለይም ወላጆቻቸውን በኤችአይቪ ኤድስ ባጡ ህጻናት ታጅቦ አሳልፏል። አለባቸው በኢትዮጵያ የኮሜዲ ታሪክ ውስጥ ታላቁን አሻራ ካኖሩት መካከል አንዱና ዋነኛው ነው። ከባልደረባው ልመን ታደሰ ጋር በመሆን በኢትዮጵያ ስታንዳፕ ኮሜዲ እንዲተዋወቅና እንዲጀመር ጥርጊያውን አቅንቷል። ስራዎቹንም በተለያዩ አገራት አቅርቧል። የሶስት ልጆች አባት የሆነው አለቤ ኮሜዲያን ብቻ ሳይሆን ተዋናይ የመድረክ መሪም ነበር። በስሙ የሴቶች እግር ኳስ ቡድን አቋቁሟል። ጥር 7 1997 ዓ ም ከስራ ባልደረቦቹ ጋር ከአዲስ አበባ ወደ ጅማ ሲጓዝ በደረሰበት የመኪና አደጋ ነበር ከዚህ አለም በሞት የተለየው። የቀብር ስነስርዓቱ በቅዱስ ዮሴፍ ቤተክርስቲያን የተፈጸመ ሲሆን በቀብር ስነ ስርዓቱ ላይ የአገር ውስጥ የውጪ ታላላቅ ዓለም አቀፍ መገናኛ ብዙሃን ተገኝተው ነበር። በ2007 ዓ ም በተካሄደው የአለቤ የአስረኛ የሙት ዓመት መታሰቢያ ዝግጅት ላይ የመድረክ አልባሳቱንና የግል ቁሳቁሶቹ ለትውልድ እንዲሸጋገሩና ለጥናትና ምርምር ተግባራት እንዲውሉ በማሰብ ለአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ሙዚየም ተሰጥቷል። ቁም ነገር መጽሔትም የአለባቸው ተካድ ታሪክ ለትውልድ በሚሆን መልኩ ከመሰነድ ባሻገር አለቤ እንዲታወስም ታላቅ ጥረት አድርጓል። አለቤ እንዲህ ነበር። ከተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ። እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቶንና ምርቶን ያስተዋውቁ። ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ። አለጸጋ ሰው በምሬት ተሞልተው በአውድ በአደባባይ ሰዎች ይዘልፋሉ፣ በጓዳ ጎድጓዳ ሌቦች ተደራጅተው ድሃ ይዘርፋሉ። መግቢያ የጨነቀኝ መሸሸጊያ ጥቼ ቆም ያለው ካውላላ ከተደበቀ እውነት ከሰዎች አሰሳ ከእልፍ ምላስ ኋላ ማን ነው እኔን ያየ መልኬን ያስተዋለ ነውሬን የገለጠ? ማን ነው ሀብቴን ያየ ከተሸሸገ ሀብት እኔን የመረጠ? ኑልኝ ነጣቂዎች ድሃናት መዝብሩ ከኔ ያለ የላቀ ዝቃችሁን የማትገፉት የተሸሸገ ሀብት ለአይን የረቀቀ የያዝኩት በጽኑ ከሌሎች ጠብቄ ከነፍሴ ኩሌታ አለላችሁ ሀብት አለላችሁ ገንዘብ ለጊዜ አልተረታ። ሰብ የሚባል ሐውልት ሰው ይሉትን ቅርስ ያጣችሁት ከቶ እኔ ውስጥ ተቀብሯል እናንተ ዘንድ ሞቶ። ኑልኝ ዘላፊዎች ተጯጫሁ ደግሞ አዲስ ስም ሰይሙ ሰው ከመባል ውጪ ለሰው እውነት የለም የሚከብር ስሙ ስደቡት ይህንኔ ሰው በሉት ደግማችሁ ከሰው ተለይቷል፣ ጋርዮች ላይ ቆሟል። እናንት ሰልጥናችሁ ዛሬም እኛ ይላል። ብቻውን ካውላላ ቆሞ ተገትሮ አይታችሁ አታውቁም እንዲህ ያል ደንቆሮ። ተው አትድከሙ፣ አይጥበብ ቴራሱ አትምሎ አደባባይ ስድቡን የሚጓጓ ስሙን የናፈቀው ቆሟል ከአይናችሁ ላይ። ተው አትባክኑ፣ ዝርፊያውን አቁሙ፣ ድሃ ይርገማችሁ ከሁሉ የከበረ ሀብታም ባለጸጋ ሰው እዚ ያለላችሁ ይታገሱን። ያውቁት ኖሯል። በጥቂት እድሜው ብዙ የሰራ ብዙ ያልተነገረለት እንዲ እናቀርበዋለን። ይታገሱ ጌትነት ገበየው። ይታገሱ ጌትነት ገበየው የተወለደው ሰኔ 29 ቀን 967 ዓ ም በአዲስ አበባ አራት ኪሎ አካባቢ ባሻ ወልዴ ነው። ትምህርቱን በአራት ኪሎ ቄስ ትምህርት ቤት ጀመሮ ዘመናዊ ትምህርቱን በዳግማዊ ምኒልክ ትምህርት ቤት ጀምሯል። ወላጅ አባቱ በ1969 ዓ ም የኢትዮጵያ ሶማሌ ጦርነት ላይ ዘምተው ካራማራ ላይ ለእናት አገራቸው ተሰውተዋል። ይህንኑ ተመልክቶ በ1973 ዓ ም መንግስት በካራማራ ላይ መስዋዕት የሆኑ የዘማች ልጆችን ተንከባክቦ ለማስተማር ጠየቀ። በ1976 ዓ ም የሶስተኛ ክፍል ተማሪ ሆኖ የኢትዮጵያ ህፃናት አምባን ተቀላቀለ። በህፃናት አምባ እስከ ስምንተኛ ክፍል በኦጋዴን አንደኛ መለስተኛ ሁለተኛ ደረጃ ትምህርት ቤት እና ሁለተኛ ደረጃ ትምህርቱን ደግሞ በመንግስቱ ኃይለ ማርያም ሁለተኛ ደረጃ ትምህርት ቤት ተምሯል። በአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ክፍልን ተቀላቅሎ የመጀመሪያ ዲግሪውን ያገኘ ሲሆን የሁለተኛ ዲግሪውን በኢትዮጵያ ስነ ጽሁፍ ፎክሎር ከዚሁ ዩኒቨርሲቲ ተቀብሏል። ይታገሱ በትምህርት ቤት የጀመረውን የኪነ ጥበባዊ ስራ ተሳትፎ ከፍ ካለም በኋላ የስነ ጽሁፍ መድረኮች ላይ ስራዎችን ማቅረብ እና ቲያትሮችን መጻፍ ችሏል። በፑሽኪን በአሊያንስ ኢትዮ ፍራንሴ እና በጎተ ጀርመን ባህል ማዕከል የግጥሞች ምሽቶች ላይ ስራዎችን ለህዝብ አቅርቧል። ስራ የጀመረው በንግድ ማተሚያ ቤት ነው። በአርቲስቲክ ማተሚያ ድርጅትም አገልግሏል። በዚህ ድርጅት ውስጥ ደራሲዎች ልዩ ልዩ ጥቅማ ጥቅሞችን ማግኘት እንዲችሉ የበኩሉን አስተዋጽኦ አድርጓል። ጀማሪ ጸሐፊያት ስራዎቻቸው እንዲታተሙ ድጋፍ ማድረግ ችሏል። በኤፍኤም አዲስ 97.1 የሚሰራጭ ዛሬ የተሰኘ በኪነ ጥበብ ላይ የሚያተኩር የሬዲዮ ፕሮግራምም ሲያሰናዳ ቆይቷል። ኢትዮጵያ ሪድስ የተባለ አሜሪካ በቀል ግብረ ሰናይ ድርጅት ውስጥ በአገሪቱ አብያተ መጽሐፍትን በማቋቋም ስልጠናዎችን በመስጠት ትምህርት ቤቶችን በማቋቋም ተሳትፏል። በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ትምህርት ክፍል የትርፍ ሰዓት መምህር ሆኖ አገልግሏል። የኢትዮጵያ ደራሲያን ማህበር የስራ አስፈጻሚ ሆኖ ተመርጦ ለአምስት ተከታታይ ዓመታት የማህበሩን ስራ አስኪያጅ በመሆን አገልግሏል። በማህበሩ ያለው የጀማሪ ጸሐፊዎች ስልጠና ከሐሳቡ ጀምሮ ይታገሱ ነው። የብሌን መጽሔትን የመጽሔት ዝግጅትና ጽሑፍ በማቅረብ የራሱን አበርክቶ አኑሯል። በ ሃምሳኛው ዓመት የደራሲያን ማህበር የአፍሪካ ደራሲያን ጉባኤና ህያው ጉዞ ሂደቶች ውስጥ ተሳትፏል። ከወዳጆቹ ጋር ባቋቋመው ኢጋና ኮሚኒኬሽን ድርጅት የመጽሐፍት ማስታወቂያና ህትመት የህፃናት የንባብ ፌስቲቫሎችን ጨምሮ የተለያዩ ማስታወቂያዎችን ሰርቷል። በበጎ አድራጎት ስራዎቹ በ2001 ዓ ም ከጓደኞቹ ጋር ያቋቋመውን አምባ ትምህርት ቤት ለተቸገሩ በጎ አድራጎት ማህበርን በቦርድ ሰብሳቢነት እየመራ ይገኛል። በድርጅቱ ከ700 በላይ ህፃናትን ያስተማሩ ሲሆን ከቅድመ መደበኛ ትምህርት እስከ 12ተኛ ክፍል ያጠናቀቁ ይገኛሉ። በአሁኑ ወቅት የጣይቱ የባህልና የትምህርት ማዕከል የቦርድ አባል በመሆን ያገለግላል። ይታገሱ በመጀመሪያ ዲግሪ የሰራው ጥናት የግብረ ህመማት አጻጻፍ ቅርጽና የጽሑፍ ተውኔት አጻጻፍ ንጻራዊ ዳሰሳ የሚል ነው። በሁለተኛ ዲግሪው የአጼ አምደጽዮን ዜና መዋልና የአፄ ዘካሪያ ያቆብ ዜና መዋል የአጻጻፍ ቴክኒክ የተሰኘ ነው። ሌሎች ጥናታዊ ጽሁፎችን በተለያዩ ጉባኤዎችና የኒውስ መድረኮች አቅርቧል። ይታገሱ በ1993 ዓ ም ነጥብ የተሰኘ የግጥም ስብስብ በ1997 ዓ ም ደጅ ያደረ ልብ ግጥም ስብስብ እና የደመና መንገድ የአጫጭር ልብ ወለዶች ስብስብ ለንባብ አብቅቷል። በ2017 ዓ ም ስደተኛው መሪ መንግስቱ ኃይለማርያም ትረካዎች በሚል ለመንግስቱ ቃለመጠይቅ በማድረግ ያዘጋጀውን መጽሐፍ ለንባብ አብቅቷል። ከድርሰቱ አለም ባሻገር በኢትዮጵያ ቴሌቪዥን ለታየ ቁጭት ለተሰኘ ዘጋቢ ፊልም ማጀቢያ ሙዚቃ ሰርቷል። ለህብረ ዝማሬ እና ለልዩ ልዩ ማስታወቂያዎች የዜማ ስራዎችን ሰርቷል። እንግዲህ ይታገሱን ከብዙ በጥቂቱ እንዲያስቀምጠንላችኋል። ከተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ። እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቶንና ምርቶን ያስተዋውቁ። ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ። ውድ የሚዲያችን ተከታታዮች፣ እንግዲህ በዚህ ሳምንት ለእናንተ ያስተምራሉ ብለን ካመንባቸው ባለ ታሪኮች መካከል በጥቂቱ ሶስቱን ይዘን ወደ እናንተ ቀርበናል። በተከታታይ ሳምንት ከመዝገበ አይምሮ ከተሰነዱ ታሪኮች መካከል ለእናንተ ያስተምራሉ ብለን የምናምንባቸውን ይዘን እንቀርባለን። እስከ ሳምንት ቸርን ሰንብት። እንደነዚህ አይነት ታሪኮች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትዘንጉ። በተጨማሪም ኮመንታችሁ ያሳድጉናልና ኮመንት ማድረግም አትቆጠቡ እንላለን።